ጠቅላይ ሚኒስትር ዶክተር አብይ አህመድ ለሲዳማ ብሔር የዘመን መለወጫ በዓል ፊቼ ጫምባላላ የእንኳን አደረሳችሁ መልዕክት አስተላለፉ። የፊቼ ጫምባላላ በዓል ዋዜማ በተለያዩ ሁኔታዎች እየተከበረ ይገኛል። ኢትዮጵያና እንግሊዝ በአፍሪካ ቀንድ ሽብርተኝነትን በመዋጋት ያላቸውን ትብብር ለማጠናከር ተስማሙ። ሁለቱ ሀገራት በቀጣይ በአካባቢው የሚስተዋሉ ግጭቶችን በሰላማዊ መንገድ እንዲፈቱና እየደረስ ያለውን የሰብዓዊ ቀውስ ለማስቀረት በጋራ ለመስራት ስምምነት ላይ ደርሰዋል። ጃፓን በኢትዮጵያ የግብርና ምርታማነትን ለማገዝ የሚያስችል ከ63 ሺህ ኩንታል በላይ ዩሪያ የአፈር ማዳበሪያ ድጋፍ አደረገች። የግብርና ሚኒስትር ዴታ ዶክተር ሶፊያ ካሳ ድጋፉ ለታለመለት ዓላማ እንዲውል ሚኒስቴሩ የክትትል ስራዎችን እንደሚያከናውን አረጋግጠዋል። በኢትዮጵያ የጃፓን አምባሳደር ሺቢታይሮኖሪ በበኩላቸው የጃፓን መንግስት የኢትዮጵያን የልማት ጉዞ በተለያዩ ዘርፎች እየደገፈ እንደሚገኝ ገልጸዋል። በኦሮሚያና ደቡብ ኢትዮጵያ ክልሎች አዋሳኛ አካባቢዎች የሚስተዋሉ ወቅታዊ የጸጥታ ችግሮችን በዘላቂነት ለመፍታት የሚያስችል ምክክር ተካሄደ። ውይይቱ በኮሬ ቡርጂና ምዕራብ ጉጂ ዞኖች አዋሳኛ አካባቢዎች የሚስተዋለውን የሰላም እጦት በዘላቂነት ለመፍታት ያለመ ነው ተብሏል።